ወይራይል መስማ ምን ልጅ አቃተኛ አንቺ እንዴት ይቻልሽ ሆና አይለኝ እኔ የኔ ጊዜ እኔ አላስተዋውስ እኔ ልጅ ሲሰጡ ራሱ እኔ ለነሱ ጠባቂ ሆኜ ነው ጌታ የሰጠኝ፣ ግን እነሱ ናቸው ለኔ የሚጣብቁኝ። አሁን እናንተ በአንድ ጊዜ አራት ሆናችሁ አራት መንታ እንደሆነ አስተቃላችሁ ማን ነገራችሁ? እነሱ ነፍስ የዘሩልህ ቀን ክፉ ደጉን ነገሮችን አገናዘቡልህ ቀን ከውጭ የሚደርስባቸውን ነገሮች መቋቋም ሲችሉል ያን የስራ ብለት ትወጣለህ። እስከዛ ድረስ ነው። አሁን እንደ ጮማ ማሙቼ መኖር ያለብኝ ማለት ነው። ልጅ ራቤን ብሎ ሳስጠው ስትቀር በጣም ይከብዳል። እና ያን ጊዜያቶች እኔ እንጃ ማለት በጣም ፈትነውኛል ብዬ አስባለሁ። በቃ ካል ጉዳተኛ ናት እንዴ ልታሳድጋቸው ነው ምናምን። በቃ አይምሮ ግን እየመጡ እንትን የሚሉት እንደ ቱሪስት እየመጡ ይጎበኙት ነበረ።